ቤተሰቦች እንግዲህ የዚህ ቪዲዮ ዓላማ ሁሉም የአማርኛ ጀማሪ ተማሪዎች በቀላሉ ማንበብ መጻፍና መረዳት እንዲችሉ ለማድረግ ነው። እንግዲህ ይህ ቪዲዮ የተሰራው በትናንትና ቪዲዮያችን ያው ካስታውሳችሁ እስከ ወ ያሉትን ሰርች የላችሁ ነበረ እና አሁን አንዴ እቆጥርላችሁና ከወ ቀጥለው የሚመጡ ፊደላቶችንም እንቀጥልላችኋለሁ ማለት ነው። አንዴ ግን እናንበበው ይህን። ሃ ሁ ሂ ሃ

ሳራ ሳራ ማር ማር ሌላ ሌላ ብዬ መስርች አለው ማለት ነው። ኦኬ እንግዲህ አሁን ደግሞ ምናደርገው ከወ ቀጥሎ ያሉ ፊደላቶችን እንጽፍና እንዳሁኑ እንቆጥራለን ማለት ነው። ከወ ቀጥሎ ያለ ፊደል አ ነው አይደለም? አ ኡ ኢ

ዚ ዛ ዜ ዝ ዞ ዞ ታረጋላችሁ ማለት ነው። ኦኬ ከዛ ከዛ ዣ ነው የሚከተለው ዠ ዡ ዢ ዣ ዤ ዢ ዦ ቻጨርነች ማለት ነው። ዦ ከዤ ቀጥሎ አዘዤ የ ነው የሚቀጥለው የ የ ዩ ይ ያ

ኤ ጤ ጥ ጦ ጦ እንላለን። ከዛ ጨ ነው የሚከተለው፣ ጨ ጨ ጩ ጪ ጪ ጫ ጬ

ኦ ከዛ ፀ ነው የሚከተለው እሺ ፀ ተመሳይ ናቸው ያው ከላይ የሚቀጥየዋ ብቻ ነው የምትጎለው ጸ ጹ ፂ ፃ እሺ ጼ ፅ ጾ እንላለን ማለት ነው ምናልባት ይህች ቀጥ ማለት አለባት ጾ እንላለን ማለት ነው። እቺን ቀጥ ትበል። ጽ ነቻ ጽ ጾ እንላለን። ከጸ ቀጥሎ ራሷ ጸ ነች የምትከተለው ጸ ራሷ ማለት ነው። ጸ እሺ፣ ጹ ጺ፣ ጻ፣ ጼ፣ ጽ፣ ጾ

ከዛ ከፈ ፐ ነው የሚከተለው ማለት ነው ፐ ኦኬ ፐ ፑ ፒ ፓ ፔ ፕ ፖ ፖ እንላለን ማለት ነው እንግዲህ የአማርኛ ፊደሎች እነዚህን ይመስላሉ ማለት ነው ምናልባት ቨ ፊደል አለ ቨ ቪ ቫ ቬ ቭ ቮ እንለዋለን ማለት ነው። እንግዲህ የአማርኛ ፊደሎች ቅድም የቆጠርናቸውን ጨምሮ እነዚህን ያካትታል ሌላ ፊደል የለንም ማለት ነው። ምናልባት እንግዲህ በቀጣይ ቪዲዮችን ላደርግላችሁ የሚችለው እነዚህን እንደ እንደ በፊቱ ጨምርላችሁ አንብላችሁና ወደ ቃላት መስረታ እንገባለን አ ኡ ኢ አ

እናመሰግናለን እሺ፣ እንግዲህ የዛሬ ቆይታችን ይመስላል። በቀጣይ እስከምንገናኝ መልካም ቆይታ ይሁንላችሁ። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ። በውስጥ መስመር መማር ከፈለጋችሁ ደግሞ በቴሌግራም፣ በዋትሳፕ እና በኢሞ ስለምናስተምር ሊንኩ ላይ ባለው ዲስክሪፕሽን ላይ ገብታችሁ መመዝገብ፣ እኛን ማናገር ትችላላችሁ። እንግዲህ እስከዚህ ስለተከታተላችሁ ከልብ አመሰግናችኋለሁ። ሰላማችሁ በያላችሁበት ይብዛልኝ፣ ትምህርታችሁን ይግለጽላችሁ። ሰላም፣ ፍቅር፣ ጤና ለሀገራችን ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።